ሰላም አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ እንደውም ክርስቲያን በተሰቦችን ሰላም ሰላም ብያለው እና ደና ናችሁ ወይ ሰላም ናችሁ አልহামዱሊላህ ከኔ ጋር ሰላም ነው እንዴት ነው ስራ አፍያ ጤና ከኛ ጋር ሰላም ነው ከናንተ እንዴት ነው እና ዛሬ ብቅ በያለው ያኔ አድስ ነው የጀመርኩት ዩቲዩብ ማውራት ራሱ አልችልበትም ፈራ አለው ማለት ነው እና እስቲ የሰው ደስታ የሚያስደስታችሁ ሰብስክራይብ አድርጉኝ፣ ሸራ አድርጉኝ፣ ላይክ አድርጉኝ፣ አትለፉት ማለት ነው። እና እኔ ያለሁት ሳውዲ ነው። ሳውዲ እንደምታውቁት አሁን ኑሮ ከብዷል፣ እውነት ስራ የለም ስራ ጠፍቷል። በቃ በጣም ነው የሚከብደው። እውነት የሰው ሀገር ወላሂ፣ አንዴ ከወጡ መመለሻው በጣም ጊዜ ይርቃል። እኔ ከወጣሁ ቆይቻለሁ ከሀገር ከወጣሁ ማለት ነው። ልጅ አለኝ። ከልጅ መጨመር ፈልጋለሁ። ከቤተሰቦች መጨመር ፈልጋለሁ። ልጅ ጋር በጣም መጨመር ፈልጋለሁ። ሁልጊዜ ምኞቴ የሁል ጊዜ ዱአይ ነው ከልጅ መገናኘት ማለት ነው። አላህ ደግሞ እንሻላ ያገናኘኛል ማለት ነው። በተስፋ ጠብቀዋለሁ። ፈጣሪዬን አላህ ተዓላን እና እናንተን በተቻላችሁ እስቲ ተባበሩኝ። ሰብስክራይብ አድርጉኝ። እነሱ ውዲ በጣም ይከብዳል። እውነት ስራ የለም፣ በጣም ነው የሚከብደው። እውነት አንድ ጊዜ ከሀገር አለማውጣት ይሻላል። አንዳንድ ጊዜ ማለት ነው ከሀገር አለማውጣት ይሻላል። ከሀገር ከወጣችሁ ከብር ነው ለመመለስ በጣም ያዳግታል። እውነት በጣም ነው የሚያዳግተው። እንዲቆይቼ ይሄንን ሳልይዝ ይሄን ሳላረቅ እንዴት ነው ሀገር የምገባው? በቃ ብዙ ነገር አለ ማለት ነው እንትን ይከብዳል ለመመለስ በጥቅሉ የሰው የወጣበትን አላማ ታልተሳካለት ለመመለስ በጣም ይከብዳል። እንግዲህ አላሁ ተአላ ሻአላህ አላህ ያሳካልን ለሁላችንም ማለት ነው። አላህ ይረዝቀን፣ ርዝቃችንን አላህ ይክፈትልን እላለሁኝ ሁላችንም ማለት ነው። አላህ ያሳካው ሁሉንም ያሰበ ያሰበውን አላህ ያሳካለት እላችኋለሁኝ እና ሰብስክራይብ አድርጉኝ፣ ሸር አድርጉኝ፣ ላይክ አድርጉኝ፣ እውነት ተባበሩኝ። እኔ አዲስ ነው የጀመርኩት ወሬ ማውራት እራሱ አልችልበትም። እኔ ወላህ እየፈራው እየፈራሁ ነው እማወራው ማለት ነው። እና ቤተሰቦቼ ተባበሩኝ ማለት ነው። እናንተንም አላህ ይጠብቃችሁ፣ እኛንም ባለንበት አላህ ይጠብቀን፣ ሀገራችንን ኢትዮጵያን ሰላም ያድርግልን። ዞሮ መግቢያችን ኢትዮጵያ ናት። ዞረን የምንገባባት አገራችን ናት። የሰው ሀገር አገር አይሆንም የፈለገ ያክል ብንቆይበት ማለት ነው። ሰው ሀገር ላይ የፈለገ ያክል ራሱ ብንቆይ ያኔ የሰው ሀገር አገር አይሆንም። አንገታችንን ቀና አድርገን የምንሄድበት ኢትዮጵያና ኢትዮጵያ ብቻ ነው አገራችን ማለት ነው። አገር አታ ቪዲዮ ራሱ ውጭ ላይ እንደልብ ለመቅረጥ ራሱ አይመችም። ቪዲዮውን ራሱ ማለት ነው እና ማሌሻ አበዛሁባችሁ።